ተም ሚስትህ ማስመሳይ ናቸው፣ ላሳልፍ ነው እያከበርኩ ለፍቅር ብዬ ነው ዝቅ። ምን ሰላም እንዴት ናችሁ? ቤተሰቦቻችን እኔ እንግዲህ ዛሬ ወደ እናንተ በዚህ መልኩ ወደ እናንተ መምጣት እኔ አልፈለኩም ነበር ምክንያቱም የሚፈጠሩት እያንዳንዱ ነገሮች ውስጥ ላይ መጨረስ ስለፈለግኩኝ ና አንዳንድ አለመግባባቶችም ወደ እናንተ መምጣት አለባቸው ብዬ ስላላሰብኩኝ ነገሮችን በውስጥ ለመጨረስ የቻልኩትን ነገር እየሞከርኩኝ ነበር። ነገር ግን የሚፈጠሩት ነገሮች የግድ እንደዚህ እንደመጣ አድርገውኛል ማለት ነው። ዛሬም ወደ እናንተ እንደዚህ ልመጣ የቻልኩት ሰሞኑ እየተፈጠረ ያለው ነገር አይታችኋል። ትላንትም ኤደን የለቀቀችው ቪዲዮ አይታችኋል። ስለዛ እኔ በጣም አዝኛለው ምክንያቱም ከአንድ ተማሪ የምንለው ሰው ተነጋግሮ ነገሮችን መፍታት ይችላል ብለን የምናስበው ሰው እንደዚህ ማድረጉ ትንሽ ይደበራል። ምክንያቱም በቃ ከሄደን እንደዚህ አይነት ስለመግባት በፍጹም ስለማልጠብቅ ማለት ነው። እየተፈጠረ ያለው ነገር በፍጹም ልክ አይደለም። ከሄደን እንደዚህ አይነት ስለመግባት አልጠብቅም። ሄደን እያደረገች ያለው ነገር ልክ አይደለም። እናንተ እኔ ላይ እየፈረዳችሁ ነው። እኔን በጣም እየሰደባችሁ ነው። ልክ ልክ ያልሆነ ነገር እያወራችሁ ነው። ምክንያቱም እኔ እያደረግኩት ያለ ነገር ለእናንተ ልክ ላይሆን ይችላል፣ ለእኔ ግን ልክ ነው። ምክንያቱም በዚህ ሰዓት ልጅ ጋር መሆን አለብኝ ብዬ ማሰቤ እናንተ እንደዚህ እንድትሉ ያደርጋችኋል ብዬ አላሰብኩም፣ ለወደፊትም አላሰብኩም። ምክንያቱም እናንተም ብትሆኑ ለልጃችሁ ስትሉ ብዙ መስዋዕትነት ትከፍላላችሁ፣ ብዙ ነገሮች ታደርጋላችሁ። ምክንያቱም ልጅ ነው ለልጄ ደግሞ ብዬ እኔ ምንም ነገር አደርጋለሁ። አሁንም ስነግራችሁ ለኤደን በፍጹም መጥፎ አመለካከት የለኝም መጥፎ አስተሳሰብ የለኝም። ለእሷ ያለኝ ስሜት ለእሷ ያለኝ ቦታ አሁንም እንደተጠበቀ ነው። ነገር ግን ለልጅ ስል ከእሷ መራቅ አለብኝ ብዬ ነው ነገሮች እያደረግ ያለሁት። እናንተ ግን በፍጹም እየተረዳችሁኝ አይደለም። ስለዚህ ዛሬም ወደ እናንተ የመጣሁት ከፍቶኛል፣ ደብሮኛል። ትላንትና እንደዛ ማድረግ አልነበረባችሁም። ስሜቷ መቆጣጠር ነበረባት። እኔ ዝም ብዬ ነገሮችን ለማስተካከል እየሞከርኩኝ ነው። እሷ ግን እያደረገች ያለችው ነገር ለመግባባትም ነገሩ ለማስተካከል ምንም አይደለም፣ ይልቅ ለማበላሻሸትና ያለን ሪሌሽን ያለን ግንኙነት እንዲቋረጥ ነው የምትፈልገው። እኔ ደግሞ ምናልባት ከእሷ ጋር ባልቀጠለ እራሱ ከእሷ ጋር ባልሆነ ራሱ ቢያንስ ጓደኝነታችን የነበረን አንዳንድ ግንኙነት ይቀጥላል ብዬ ስላሰብኩኝ ከእሷ ጋር በሰላሙ መለያየት ነበር የምፈልገው። እሷ ግን እያደረገች ያለችው ነገር ልክ አይደለም። ድራሽ ተመለሽ ነገሮችን ለማስተካከል እንጂ እልህኝነት ለማንም አያዋጣም። አንቺ ልህኛ እየሆንሽ ነው። መልካም ስነገር እያየውብሽ አይደለም። የተፈጠሩ ነገሮች ልክ አይደሉም። ትንሽ አያግባባም። አስከፍችሽ አለው፣ ጎድችሽ አለው። ለዛ በጣም ይቅርታ። ነገር ግን በዚህ ልኩ ነገር ማድረግ አልነበረብሽም፣ እሷም ላይ እጅ ማንሳት አልነበረብሽም። እኔ አሁን ከዚህ በላይ ነገሩ የሚያልፈ ከሆነ ወደ ሌላ ነገር እንድገባ እያደረግሽ ነው። እኔ መክሰስ ካለብኝ ልከስስ እችላለሁ፣ ግን ለአንቺ ቦታ ስላለኝ እነዚህ ነገሮች እየተውኳቸው ነው። በሰላማዊ መንገድ ለመፍታት እየፈለግኩኝ ነው። ነገር ግን አንቺ የምታደርጊያቸው ድርጊቶች እንደዚህ እንዳደርግ እየገፋፋሽ ነው። ሌላ ነገር ውስጥ በቃ ሳንገባ እናስተካክለው፣ እንደ ወጣት ተነጋግረን እንፍታው ነው ያልኩሽ። ይሄ ደግሞ አይሆን የምትይው ከሆነ እኔም የራሴ እርምጃ መውሰድ እችላለሁ። ብዙ ብዙ ነገሮች ማድረግ እችላለሁ። ስለዚህ ኤደን ጋር ደጋግሜ ብደውል ስልክ ልታነሳልኝ አልቻለችም፣ ቴክስት ልትመልስልኝ አልቻለችም። አሹን ግን አግኝቼው ላወራ እፈልጋለሁ። ደጋግሜ ደውዬለት ነው እሱ የሚያነሳልኝ ላወራ እፈልጋለሁ። ባስቸኳይ ስለምፈልግህ ና ከቻልክ፣ ኤደንንም ደው ሌላትና አብራችሁ ኑ ብዬዋለሁ። እንግዲህ እሱን ጠርቼዋለሁ። እነሱ ሰፈር ነው ያለሁት። እስኪመጣ እንጠብቀዋለን። ቂሙን እርሺው ቂሙ ልርሰው ስንለያይ ነው ለእኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጄን ያዢው አጥብቂና እንድናልፈው ይኖሮን ፈተና ወይነይ ልኝ ካልሆነ ልምጣ ካልተሰማሽ ልያዘን ላንቼን መባዘኑ ወይነይ ወይነይ ካልሆነ ልምጣ ካልተሰማሽ ልብ ያዘን ላንቼኔ መባዘኑ ልርሰው ስንለያይ ነው ለእኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጄን ያዢው አትብቂና እንድናልፈው ይኖሮን ፈተና ወይነ ይልኝ ካልሆነ ልምጣ ካልተሰማሽ ልብ ያዘን ላንቼኔ ወይኔ ወይኔ ካልሆነ ልምጣ ካልተሰማሽ ልብ ያዘን ላንቺ እኔ መባዘን። አሹ ስለሆነ ስልክ አታነሳም? በሰላም ነው። ማን ስለሆንክ ነው ስልክ ማነሳለሁ? እኔ እንዲያውም አሁን ስለመጣው ራሱ አክብሬ ነው። ምን ማለት ነው? ምን ነው ነገር ምንድን ያደረኩት ትላለ እንዴ? ጭራሽ ደግሞ ባለፈው መደብደብ ሳይንስ አሁንም ልደበደበኝ የጠራኸኝ? እሱ ያለፈ ታሪክ ነው። ምንም ያለፈ ታሪክ ነገር የለም አሁን ቢገባ፣ አንተ ያው እኔ እንደዛ ጓደኝነታችን ብዬ ነው እንጂ ለአንተ አንሽ አይደለም እሱ፣ የማነስ ያለማነስ ጉዳይ እሱ፣ አሁን እሱ ያለፈ ጉዳይ፣ ለዛ ይቅርታ ጠይቄያለሁ። ይቅርታ መቀበል ያለመቀበል ያንተ ጉዳይ ነው። ነገር ግን አሁን ያለፈውን አንስተ ልትወቅሰኝ በፍጹም አትችልም። ምክንያቱም እኔ አሁን አንተን የፈለግኩ ለአንድና ለአንድ ጉዳይ ነው። ገባህ? እሺ። ለምን እንዳው የፈለከኝ፣ ጓደኛዬ ነች አሁን እንደዛ እንድታወራ ነው አልፈልግም። አሁን ልጨቃጨቅ አይደለም አንተ ጋር የመጣሁት፣ ነገሩን ለመፍታት እና የተሻለ ነገር ለመፍጠር ነው። እሺ የምፈለግሽ ነገሩን ለመፍታት በቻልኩት አቅም እየሞከርኩ ነው። ግን ኤደን እያደረገች ያለችው ነገር በፍጹም ልክ እንዳልሆነ እምታየው ነው። ዛሬም የመጣሁት ለመጨቃጨቅ፣ ሌላ ንትርክ፣ ሌላ ነገር ውስጥ ለመግባት አይደለም። ገባህ ኤደን ያደረገችው ነገር አይተሃል። ኤደን እያደረገች ያለችው ነገር በፍጹም ልክ አይደለም። እኔ እንዲያውም እኔ በጣም ነው የምደግፋት። እኔ ማረግ ያልቻልኩት ነገር ነው ያደረገችልኝ ማለት ጭረሽ ደበደኝ ምናምን ትፈልጋለ ማለት ነው፣ አንተ ደስ ይላይ ነበር ግን ጓደኝነታችን ብይ ነው ካሊብ ታቃል ያሳለፍ ነው። ለጓደኝነት ቦታ ቢኖርህ፣ ለጓደኝነታችን የሆነ ክብር ቢኖር፣ እኔ ማድረግ የምፈልገው ነገር ታረጋለሽ ብለ በፍጹም አውራታት አነበረብም። ጋባ አንተ ደሞ ክብር ቢኖር እንደዛ ታረጋግም ነበር። ይሄው ለይሶ ግን ያረጋችሁ ሌላ ነገር። ሌላ ነገር እንዳወራ አትገፋፈኝ። ጋባ፣ ከዚህ በላይ ምን ታረጋ ምን ቀረ እንዴ አሹ? የሰማይ ነው። እኔ አሁን ሌላ ነገር ውስጥ በፍጹም እንድገባ አታርገኝ። እሷንም ላይ ሌላ ነገር እርምጃ እንደወስጥ አታርግ። ከዚህ በላይ ምን ታደርግ? ከዚህ በላይ ምንም ነገር ታመጣላችሁ? ምን ትፈጥራላችሁ? ምንም አታመጣም። የምሬስ ነገር አሁንም ምንም አታመጣም? ምንም ማድረግ አትችልም። አንተም ሚስት ማስመሳይ ናችሁ። አሁን እየሰማኸኝ ነው። ሌላ ነገር እንዳታወራ እዚህ በኋላ ስለ እኔም ሆነ ስለ እሷ ምንም ነገር እንድታወራ አልፈልግም። ገባህ? ማናት እስካሁን ጓደኝነታችን እያስጠላኝ ነው። የመጣሁት ስላለፈው ነገር እያነሳ በአቶ ወቀሰኝ ጥሩ ነው። ምክንያቱም እኔ አሁን የመጣሁት አንድና አንድ ነገር ላወራ ነው። አንደኛ ኤደን እያደረገች ያለ ነገር ልክ አይደለም። ወደ ራሷ ብትመለስ ጥሩ ነው። በጣም ልክ ነው፣ ልክ አይደለም። ይኸውልህ ሌላ እርምጃ እንደ ውስጥ እያደረገች ነው። ገባህ ከዚህ በላይ ምን እሱ ማድረገውን ያሳያችኋለሁ። ግን ሌላ ነገር እንዳደረግ እየከፋፋች ነው። እሱ ጋር እያደረገች ያለኝ ነገር ልክ አይደለም። በጣም ልክ ነው፣ ልክ አይደለም። እኔ ሌላ ነገር እንድገባ እያደረገች ነው። እንድትጎዳ አፈልግማ፣ ሌላ ነገር እንድገባ አፈልግማ። ላስጠነቅቀህ ነው አሁን የመጣሁ፣ ላስጠነቅቅህ ነው። እሷ ሌላ ነገር እንድገባ ማፈልግ የመጨረሻ ሀሳቤ ነው፣ የመጨረሻ ንግግር ነው ነው ምንም ነው እንዲሁም፣ እሷ መጣች እሷ ማውራት ነው የምፈልገው

ከዚህ በኋላ ባይ ዘ ወይ አሹን ስታወራ፣ እኔ ማወቅ ስለምፈልግ ዝም ብላ አደውልለት። ብንከባበር ጥሩ ነው። መከባበር ምንድነው? ክብርማ ብታውቅ እኮ ያን ሁሉ ነገር አታደርገው ነበር። ይኸውልህ፣ አሁን አንተ ማውራት አልፈልግም። እሷ ማውራት ነው የምፈልገው። ዝም ብላ ነበር የደው ይቀር እሱ ነው

ሚስትህን ማለት ነው በየ ሰፈሩ እየዞረች ከምትበላ እናንተ ከምትል ምግብ አብላት። መጀመሪያ ስለ ሰው ክብር አስተምራት። ቤት መቀመጥ ምን ማለት እንደሆነ አስተምራት። ከዛ ተሸክማዙ ገብተዋላ በየሰው ቤት። ከዚህ በኋላ ሲጀምር በአካል ባግኛ ትገላታለህ። ስነ ስርዓት እሷ ራሱ ላንቺ አታንስም፣ አክብረሽ ነው ገባሽ? መጣትም ነበር ላንቺ አታንስም። ስጥላት እኮ ወጣን ሄደች እኮ ክብር ስላላት ነው ለሰው ክብር ስላላት ነው። ገባሽ? አንቺ ግን ክብር የማታውቂ ክብር ቢስ መሆንሽ አይተነ። ስነ ስርዓት ይኑር። ውጣ ቀጥል፣ ውጣ ቀጥል። ከዚህ ሄደን ተረጋጊ። ገባሽ? ኤደን አሁንም እያከበርኩሽ ነው። አሁንም እያከበርኩሽ ነው። አሁንም እያከበርኩሽ ነው። አሁንም እያከበርኩሽ ነው። ገበሽ ምን ምቀይ

አላሳይም በጣም ታታ ያረሽ በጣም እያወራች ነው። አንተ ለምን ዝም አትልም? ዝም አይልም ያወራል ምንም አታመጣም። ክሱስ መግባት ካለብኝ ክሱስ ልገባን። ስለዚህ በቃ ይሄ ልነግርሽ ነው የመጣሁት፣ ለመጨረሻና ለመጨረሻ ጊዜ ክስ ምናምን የሚለው ከገባ ሲጀመር ለነበረኝ ጊዜ ነው ዝም ያልኩት። ቤተሰቦችን እንደዛ አዋርደህ ምንም አልመሰለህም። አንተ የትልቅ ሰው ክብር ምን እንደሆነ ያላወቅህ። ለዛ ይቅርታ ጠይቄያለሁ። ምንም ይቅርታም ይቅርታ ጠይቄያለሁ። ለዛ ነገር ነው መክሰም የሚመለሰው? በይቅርታ የሚታለፍ ነገር ነው? ሲጀምር የቤተሰቦችን የሞራልና የገንዘብ ካሳ እከሳለሁ። ይሄን እንደሚያስከሰስ ደግሞ ታውቃለህ፣ የተማረ ከሆነ ይገባል። ስለዚህ አንተም ከሰስ፣ እኔም ከሳለሁ። ማን ምን እንደሚያመጣ አብረን እናያለን። ከዚህ በኋላ ከቤተሰብ ፊት ነው የምናገረው። ሰምተኛለህ? ከቤተሰብ ፊት ነው የምናገረው። ከዚህ በኋላ ስሜን ብትጠራ ቪዲዮ ይዘህ እንደዚህ ብትቀራጭ እግዚአብሔርን ካለ ማስቀይማል። የሰራራሽ ይዘህ ማስፈራት ሌላም ነገር አደርጋለሁ። ያቺን ሚስትን ደግሞ ስነ ስርዓት ካላስቀመጥ በእኔ እጅ ነው። አርፋችሁ ቁጭ በሉ። አብረን ኖር አይደላላችሁ፣ ንገር። በኋላ ደግሞ ይቆጭሃል ሁሉም ነገር እውነቱ ሲወጣ፣ እግሬ ስር መጣ ወድቀባት። ለምን እኔ ኤደን አይደለሁም፣ ጉረኛ